ዩኒቨርስቲዎች ከተቋቋሙበት ተልእኮ መካከል የተመሰረቱባቸውን አካባቢዎች ባህል የታሪክና ቋንቋ ልማት ላይ መስራት አንዱ ነው። ይህንኑ ዓላማ ያነገበ ሀገር አቀፍ የባህል የታሪክና የቋንቋ ልማት ጉባኤ በደብረ ብርሃን ዩኒቨርሲቲ ተካሂዷል። የሸዋን ባህል አጉልቶ ማውጣት፣ ማሳየት በምርምር በርካታ ያልደረስንባቸው እሴቶች አሉ። እሱን በምርምር ማውጣት፣ አማርኛ ቋንቋ እንደ ሀገር ናሽናል ቋንቋ ነው፣ የስራ ቋንቋ ነው። በዓለም አቀፍ ደረጃ የሚታወቅ የበርካታ ሀገሮችም የስራ ቋንቋ እያደረጉት ነው። እሱንም አጉልቶ ማሳየትና በቴክኖሎጂ ደግፎ ከዘመኑ ጋር በዋጀ መልኩ እንዲሄድ ጉባኤው ታሪክ፣ ባህል፣ ቋንቋ፣ ቱሪዝምና ሀገር በቀል እውቀት ለዘላቂ ማህበራዊ ፋይዳ በሚል ሀሳብ የተካሄደ ነው። በዚህ ጉባኤም ዩኒቨርሲቲው ማህበረሰባዊ ፋይዳ ያላቸው የታሪክና የባህል እሴቶችን ማጉላት ላይ በትኩረት እየሰራ መሆኑ ተመላክቷል። ይህም አካባቢው ያሉትን ሀብቶች በጥናት በመለየትና በማስተዋወቅ የቱሪስት መዳረሻነቱንም ለማስፋት አቅም የሚፈጥር ይሆናል። መታደል ሆኖ የደብረ ብርሃን ዩኒቨርሲቲ ያለበት የሸዋ ግዛት ሰሜን በተለይም ደግሞ ብርሃናማዋ ከተማ ደብረ ብርሃን በቋንቋም በታሪክም በባህልም ሰፊ ሰፊ እና ምቅ እጅግ የረጅም ዘመን ታሪክ ባለቤት የሆነች ከተማ ናት። ስለዚህ ዩኒቨርሲቲው ደግሞ እዚህ መኖሩ ለእሱ ትልቅ እድል ይሰጣል። ለአሁኑ ዘመን በሚመች መልኩ በሚመጥን መልኩ በጎ ነገሩን ደግሞ እንድንወስድ እንዲያደርግ እድል ይከፍትለታል። ለዩኒቨርሲቲው አካባቢው እንደሚታወቀው በታሪክም ይሁን በባህልም ይሁን በቋንቋም ይሁን በስነ ጽሑፍም ይሁን በተፈጥሮም የቱሪስት ማዕከል መሆን የሚችልና አሁንም ብዙ የቱሪዝም ለሀገር የውስጥ ሀገርና የውጭ ሀገር ቱሪስቶችን ወደዚህ መሳብ የሚችልም እየሳበም የሚገኝ ቦታ እንደመሆኑ ዩኒቨርሲቲው ደግሞ ይህን ተነሳሽነት በራሱ ወስደው ብዙ ታሪኮችን፣ የአካባቢውን ታሪክ፣ የአካባቢውን ቋንቋ፣ የአካባቢውን ስነ ጽሑፍ፣ የአካባቢውን ባህል ለማሳደግ የሚያደርገው ጥረት በጣም በጣም የሚበረታታ ነው። በጉባኤው የታሪክ ሰነዶች ትኩረትና የነበራቸው ሚና ላይም ገለጻ ተደርጓል። በዚህም ታሪክ ያለፈውን ነጋሪ ብቻ ሳይሆን የነገውን ጉዞ ጠቋሚ ሀብት መሆኑም ተመላክቷል። ባህላዊ እውቀቶችና ክዋኔዎች ለማህበረሰቡ ያላቸው ፋይዳን የተመለከቱ ነጥቦችም ተነስተው ውይይት ተደርጎባቸዋል። ታሪክ ቋንቋና ባህል ማንነት ነው። እነዚህን ነገሮች አጥንተን ሰንደን ለሰው ተደራሽ አድርገን ብናስቀምጥ የመነሻ ነው የሚሆኑት። ለጥናት መነሻ ይሆናል፣ ለፖሊሲ መነሻ ይሆናል፣ ለትምህርት መነሻ ይሆናል፣ ለማህበረሰብም ደግሞ ለእድገት መነሻ ይሆናል። አላማ የተደረገው ቋንቋን፣ ታሪክን፣ ባህልና ተያያዥ ጉዳዮች ላይ እንግዲህ ወደፊት ለመስራት በነዚህ ጉዳይ ላይ ለመመካከር ጥናትና ምርምሮችን በማቅረብ በውይይት በሚዳብሩ ሀሳቦች ለማምጣት እና ከዛ ተነሱ ደግሞ ሊመጡ ሊገኙ የሚችሉ ፍሬዎችን ለማበርከት ነው። እንግዲህ አሁን ትልቁ ችግራችን ምንድን ነው? እያንዳንዱ የባለድርሻ አካል የተቀመጡ አቅጣጫዎች፣ የተነሱ አስተያየቶች፣ የተነሱ ደግሞ የመፍትሄ ሀሳቦችን ተግባራዊ ማድረግ ነው። ለዚህ ደግሞ ትብብሮች ያስፈልጋሉ። ዩኒቨርሲቲው በቀጣይም ይህንኑ ማህበረሰባዊ ፋይዳቸው የጎላ የታሪክ ባህልና ቋንቋ ልማቶችን አጠናክሮ ለማስቀጠል ቀድሞ የነበረውን በአጼ ዘርዓ ያዕቆብ ስም የተሰየመውን የባህል ማዕከል በአዲስ መልክ በማደራጀትና በማቋቋም በመስራት ላይ ይገኛል። በአዲስ መልክ ከነሐሴ አንድ ጀምሮ ተደራጀ ማለት ነው። እሱን ስራ አሁን በአዲስ መልክ ተቋም ነው። አሁን አሁን ያለው ስራ ተቋም ነው እየተሰራ ያለው የባህል ታሪክና ቋንቋ ማዕከል በሚል እንደ አዲስ ነው ተደራጅቷል። ከዛ አንጻር አሁን አደረጃጀቱን መሬት ላይ የማውረድ ስራ በትክክለኛ ቦታ ትክክለኛ ሰው የመሰየም ስራ የሰራ ነው ያለ ነው። ፕላስ ደግሞ በሶስቱም ዘርፍ በዋናነት ጥናትና ምርምር እያካሄድ ነው ያለ ነው። በጉባኤው የአማርኛ ቋንቋ እድገትና ፈተናዎቹ ላይም ውይይት ተደርጓል። መሰል ስራዎች በቀጣይም እንደ ሀገር ያላቸው ሚና ጉልህ ነውና ትስስርን በማጠናከር በጋራ መስራት ይጠበቃል።